ሰላም፣ ሰላም ውድ ቤተሰቦቻችን እንደ ናቸው? እግዚአብሔር ይመስገን እኛ ደህና ነን። ዛሬ መደገሚ ይመተናል። ባለፈው የተፈጠረው ነገር አይታችኋል። ያው እናት ልጇ እንዲታሰርባት አትፈልግም እና ያው በጣም እንትን ስላለችኝም ጭምር ልጁን በግድም ቢሆን ክሱ እንዲያነሳለች ምናምን ልጠይቀው ስለፈለግኩኝ ዛሬ ወደ አስሬ ይሆናል ስልክ የደወልኩት ማለት ነው። በተደጋጋሚ እየዘጋብኝ አንስቶም ደግሞ አይሆንም እያለኝ በመጨረሻ ግን እሺ ብሎ እየመጣ ነው እና ልጠይቀው ነው። እንግዲህ ያው ክስ አንሳልኝ ብዬ ልጠይቀው ነው። እሺ ይለኛል ወይስ እምቢ ይለኛል የሚለውን ነገር ያው አብረምናየ ይሆናል ከዛ ግን እስቲ ሳሚ ደግሞ ያን ነገር አድርጎታል ወይ ካደረገው በኋላ ሌላ ጣጣ ነው የሚመጣበት ሌላ ችግር ነው የሚመጣበት እና አድርጎታል አላደረገው የሚለውንም ነገር ዛሬ የምናውቅ ይሆናል መድሀኒት አጠጥቷታል ወይ አላጠጣት የሚለውን ነገር ማለት ነው እና እንደውም እየመጣ ነው እሱ ስለዚህ እስቲ እጠይቀዋለሁኝ በተቻለ መጠን እንዴት ነው ሰላም ሰላም እንዴት እኔ እንኳን ያው በተደጋጋሚ ስደውልም ያው አውቃለሁ። አንድ ወንድም ሊሰማው የሚችለውን ነገር ነው፣ አንተም እየተሰማክ ያለው በጣምም ያናድዳል። እኔም በሆን ከዚህ በላይ ነው ማደርገው። ማሰር ብቻ ማሳሰር ወይም በህግ መሄድ ብቻ ሳይሆን በራሴም ሌላ እርምጃ ልወስድበት እችላለሁ። ወንጀል ውስጥም ልገባ እችላለሁ። እንደውም አንተ በጣም ትግስተኛና ጥሩ ሰው ስለሆንክ ነው መጀመሪያ ይህን ልነግር እፈልጋለሁ። ሁለተኛ ነገር ግን እናትየውን እንደምታያት ናት፣ በጣም እየተቆጣችው ነው፣ በጣም እየተናደደችበት ነው። ግን ማንኛውም እናት እስር ቤት ልጇ ሲገባ ቆማ ማየት አትችልምና በጣም በቃ እንድጠይቅህና እግሩ ላይ የምወድቀ ቢሆን እባክህ አሳምንልኝ ምናምን ስላለች ከዚህ በፊትም ያው ብዙ ነገር ከአንተ ጋር ስናወራ ተረጋግተ ሰምተህናል። እንደገና ደግሞ ያው ነገሮችንም ማስተካክላል እንጂ አካሄዱ እንደዚህ አልነበረን። ሳሚ ዛሬ በህይወት አይኖርም ነበር እዛ የታገተበት ቢሆን ኖሩ። ይሄ ሁሉ ያንተ አስተዋጽኦ ነው፣ እና በመጀመሪያ ላመሰግን እፈልጋለሁ። ግን ይሄኛውን አንድ እድል ስጠንና እናስተካክለው፣ ይሄን የክሱን ጉዳይ አንድ እድል ብቻ፣ ሌላ አይደለም አንድ እድል ነው ከዚህ በፊት ስንት ጊዜ የሆነ ነገር ለማስተካከል ሞክረናል የሆነ ነገር ለማድረግ ሞክረናል እና አሁን አንድ የመጨረሻ ድን እንድትሰጠን ብቻ ነው የምፈልገው ይህንን ክስ እንድታነሳለትና አንድ እድል የመጨረሻ፣ በቃ ከዛ በኋላ ራሱን ማስተካከል ከሆነ አንተ አደለም፣ እኔ ራሴ ብዙ እርምጃ ወስድበታለሁ። እግዚአብሔር ምስክሬን፣ ምንም የሚያሳስብክ ነገር የለም። እኔ ራሴ ብዙ ነገር አደርግበታለሁ እና በተቻለ መጠን በቃ እስኪ አንድ እድል ስጠን፣ አንድ እድል፣ አንድ እድል። እኔ እኮ ሌላ ነገር አይደለም ያልኩት፣ ቢያንስ መድኃኒቱን ማን እንደሰጣት ለወቀው፣ እንዴት እንዲሉት እንደቻለች ለወቀው የሚያምን ከሆነ እሱ ራሱ እኔ ነኝ መድኃኒቱን የሰጣት የሚል ከሆነ ችግር የለም ና ስለዚህ እንደዛ የሚል ከሆነ ታነሳለታለህ ማለት ነው። ያ ምናል ሳይወድ ማለት ካደረገው ማለት ካላደረገው ካላደረገው ካላደረገው ግን ያው ግዴታ ማመን ይጠብቅበታል። እንደ ምለ አላደረግኩትም፣ የእውነት ካላደረገው እሺ እያው አውርተናል። ከእሱ ጋር ለማውራት ሞክረና ቁጭ በል ገንየ ጭ ለማውራት ሞክረ የነበረ ስለ እንትን ነው። ስለ ክሱ ላወራው ሞክር፣ ቆይ አዳምጡኛ፣ ላወራው ሞክር ነበረ። እሱም ያው እዚሁ ጋ ነው ማለት እሱ። አሁን እኔ እንደ ወንድምም ሆነን እናስብ ገኒ፣ እንደ ወንድም አንድ እህቱ እንደተጎዳችበት ወንድም ሆነን ስናስብ በጣም መጥፎ ነው። እኔ የኔ እኔ እንደውም አሁን ታያለሽ አይደል ትግስት የለኝም፣ ብዙ ጊዜ ማለት ነው። የእኔ እህት ቢሆን የተጎዳችው ሳሚ ዛሬ፣ ወይኔ ወይሱ በህይወት የለንም ነበር፣ እውነቱን ስነግርሽ ማለት ነው። እሱ ግን በጣም ትግስተኛ ስለሆነ ብዙ ጊዜ እድል ሰጥቶናል የምናስተካክልበት ነገሮች ማለት ነው። አሁንም ለአንዴና ለመጨረሻ ጊዜ ነው ነገሮችን ማስተካከል ያለብን። ሳሚም ይሄ ዊጥ ዊጥ የምትለውን ይሄ የምትነፋፋውን ነገር ተንፈስበል ተንፈስ በል። ተረጋጋ ገብቶሃል አይደለም? ይሄ ይሄ ወጣትነት ጊዜ አንዴ ዋጋ ካስከፈለ እድሜ ልክ ሊያበላሽብህ ይችላል። አሁን ይሄ ክስ እንደ ቀልዳቴው ያለንበት ሰዓት ታውቃለህ። መታሰር ብቻ አይደለም፣ መታሰር ብቻ አይደለም፣ በሁለት በሁለት ወንጀል ነው የምትቀጣው፣ በሁለት ወንጀል ነው የምትቀጣው። አንደኛ ሴትን አስገድዶ ለመድፈር በመሞከር ነው የሚለው፣ እዚህ ላይ ማለት ነው። ሁለተኛ መድኃኒት አጠጥቶ ጽንሱን ለማስወረድ ያለ እናትዮ ፍቃድ ለማስወረድ በመሞከር ነው የሚለው። አሁን በቃ ስለዛ ነገር ታውና ካላደረግ ከአንተ ንጽሕና ያወጣል። እሱን ግን ይቅርታ ጠይቅ መጀመሪያ

ሳሚ እያልክ ያለው እሳት ላይ እኮ ቆመ። እሳት ላይ ቆመ ነው እያወራ ያለው። እኔ ገን ይሄ ነገር ማለት ነው። ስሚ ይህን ነገር የማይቀበለኝ ከሆነ እኔ የራሱ ጉዳይ ነው። ከነ እንትኑ እስር ቤት ይበሰብስልሻል። እኔ የሚችለውን አርግ ያለው እኔ የራሴ የቤቴ ተረጋጋንበ ወደዛንበሻዝንበል በቃ፣ ይቅርታ ጠይቀው ይቅርታ ጠይቀው በቃ ሌላ ነገር ንበል እሱን እንደ ቅርታ የምጠይቅ መጀመሪያ ቅርታ ጠይቆ ከዛ በኋላ ነገሮችን አስተካከለ። እኔ እኮ እንደ ታላቅ ወንድም እየመከርኩት እኮ ነው። አያገባኝም ከዚህ አጠይቀው ከዚህ ቤት ቤት እግሩ ከወጣ ያንተ ህይወት እንደሚበላሽ። እሺ እሱን ማንሳት የሚችለው እሱንም የማንሳት መብት ያለው እሱ ራሱ ነው ገብቶ አንድ ብቻ አንድ የተወሰነች ደቂቃ የተወሰነች ደቂቃ ብቻ ያስተካክላል። ችግር የለም። አንተ የምትፈልገውን ነገር ብቻ እያለ ያለው አንተ መድኃኒት ከሰጠመን እና ክሱን አነሳለሁ ለሰጠኸው ጥፋት ላደረግከው ጥፋት ደግሞ ይቅርታ ጠይቅና ከዛ ነገሮች ይስተካከላሉ እያለ ነው። ልጅቷም አሁን ምንም አትልም፣ የተሻለ ጤንነት ላይ ነች። እ እንደዚህ ተወዛግቤ አላውቅም በህይወቴ። እግሩን እግሩን ስና ቂጡ ቂጡን ስና ጭንቅላቱ እግዚአብሔር አሁን ጥፋቱን አንተ ካጠፋና ካመንክልኝ፣ እኔ ችግር የለውም። ክሱን አስቆማለሁ ዛሬውን ውጅ ያቋርጣለሁ ነው ስለማመና ስለማ ደህና ነች ተሽሏታል ብሎኛል። ለዛ ነው አንድ ቀን እንኳን እንሄዳለን፣ ዛሬ እንሄዳለን በስነ ስርዓቱ እኔ እኮ መጀመሪያውን በስነስርዓት ብታዋራኝ አንተ እኔ እናትህ በጣም በቃ እንፈቃቀር ነበር። እሷም ትወደኛለች፣ እኔም ወዳታለሁ። ከዛ በማላችን ጊዜ ተሳሳት የዛኔ ነበር አንተ እህተ መቆጣጠር የነበረ የተለያየንበት ምክንያት የእህቱ ተሽሎክልክ የእህቱ ግርማል ስትገባ እሱ እዛ ቆመ ያህል ይጠብቅላል። እና ስትከፋፈት እሱ አያገባውም እኮ በቃ መጠንቀቅና አለመጠንቀቅ እኮ እናንተ ጉዳይ እኮ ስህተቱን ሰርታችኋል። የሰራችሁትን ስህተት አርሙ፣ አስተካክሉ እያለ ነው። ሌላ ነገር እኮ የለውም። መጀመሪያ ነበር በስነ ስርዓት ልክ እንደ ወጣት፣ አንተም ወጣት ነህ፣ እኔም ወጣት ነኝ። ቁጭ ብለን በጠረጴዛ ዙሪያ እህቴ አርግዛለች ከአንተ ነው ወይ ብለህ ብጠይቀኝ በቃ ሰው እንደ ሰው እንደ ሰው

የተባልከው ነገር ካለ መድኃኒቱን ቶሎና ከዛ ደግሞ ምን አለች? እሱን ያስረገዘኝ አለች። እዚህ ጋር እየመጣች አንቺ ጋር ያለውን ነገር አይተሻል? እንዴት እየሆነ ነው? አሁን ደግሞ ጭራሽ ተከሰስኩ። ስለዚህ እኔ አሁን ያ ነገር እንዳይፈጠር ነው ልጁን በቃ ለማስወረድ እኔ ብያችኋለሁ እኮ እኔ ነግሬያችሁ ነበር። በቃ ራሴን ነፃ ለማውጣት ለመውጣትና ከእናቴ ጋር ላለመጣላት። ከእኔ ጋር ምንድን ነው የምትጣላ? እኔ አምኜ አሳድጋለሁ ያሳድጋለሁ ብዬ እሱ ፊት የሰው ልጅ ልታሳድጊ ነው። አላመሰ ቢሆን አትሞትም፣ ደህና ነች። ውጣልኝ እኮ አሁን። እሱን ይቅርታ። ኧረ ምን ደረቅ! አንተን ብሎ ደግሞ ልጅ ጀዝባ

ልጅቷን ደግሞ ዛሬው ነው ከሳሽ እኔ እጅ ያገኛታለሁ አ እሱ አንተም እራሴ ሄደህ እዛው የተኛችበት ይቅርታ ጠይቀህ ማለት ነው ነገሮችን በምታስተካክል መንገድ ታስተካክለ ምን ይሄድ ይሆናል። አዎ አልወጣችም። ልጅቷ በርግጥ ትንሽ ገና ነው ግን ደግሞ የልጁ እራሱ ገና ነው ውጤቱን ማወቅ አሀ እንግዲህ ለዚህ ያ